በሲሮ አፍቃሪ ከሚለው ታሪክ ከክፍል ሰላሳ የቀጠለውን ይዤላችሁ መጥቻለሁ። ስለዚህ መጨረሻውን እስክናውቅ ድረስ እንታገላለን አለና ለራሱ አቀነባበረ። በሌላ በኩል ደግሞ እክራም ልክ እንደ ኢምራን ሁሉ በሀሳብ ሰምጣለች። የሚዋደዱ ልቦች አንድ ነው እንደሚባለው እሷም ከኢምራን ጋር በብዙ መልኩ የተቀራረበ ሀሳብ አስባለች። የመጀመሪያው ሀሳቧ ኢምራን ከዚህ እንደወጣ ለቤተሰቦቹ ደውሎ እነሱን ያሸሻል ነው። አሰላሙ አሌይኩም ወረህመቱላይ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች፣ ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ፣ አልሐምዱ ሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከሰቻለሁ። አብራችሁ ይቆዩ። ከዛ በኋላ ይጠፋል፣ ተመልሶ እዚህ አይመጣም። እኔም ደግሞ ከጋርዶቹ ጋር ተላቅቄ ቅኝት እንዳደርግ ሲፈቅድልኝ አምልጬ በዛው ጠፍቼ ሄዳለሁ ነው። ስለዚህ ሁለቱም ያሰቡት አሁን ኤልያስ ከልቡ በተቃራኒ ነው። ኤምራን መውጣቱን ብቻ ነው የሚጠብቀው። ከዚያ ሁለቱም ከዚህ ቦታ ጠፍተው ይሄዳሉ። ይህንን ሀሳብ በደንብ አስበውና ወጥ ነው እንደጨረሱ በሩ ተንኳኳ ከጋርዶቹ መካከል አንዱ ወጥቶ ከፈተ በሩን እንደከፈተው ወደ ውስጥ ማን እንደሚገባ ኤክራምና ኢምራን በጉጉት ይጠባበቃሉ ጀመረ የፈሩት ነገር ደረሰ ኤልያስ ደግሞ የተመኘው ሆነለት ማሜ በራሱ እግር ሰተት ብሎ እዚሁ ድረስ መጣ ኤክራምና ኢምራን ያዩትን ማመን አልቻሉም ተናደዱ በሸቁም ጭምር ፊታቸው በርበሬ ሲመስል ይታያል። አይናቸው በንዴት ሲቀላ ያስታውቃል። በጣሙን ተናደዱ፣ በጣሙን ተበሳጩ። ነገሩ ተቋጭቶ ሁሉ አመለጠ፣ እኛም ተርፈን ባሉበት በመጨረሻው ሰዓት ማሚ ሲንቀለቀል በሩን ረገጠ። ንዴታቸው ፊታቸው ላይ ያስታውቃል። ማሜ ፊታቸውን ገና እንዳየ ለሰላምታ በዘረጋላቸው እጆች ውስጥ ብስጭታቸውን አስተውሏል። እንዴት የሚገርም ነገር ነው! ለእኔ ሲሉ ነው እንዲህ የተበሳጩት ብሎ ሙሉ በሙሉ አምኗል። መምጣቱን እንዳናደዳቸው ያውቃል። ምክንያቱም አደጋ ላይ እንዳሉ በደንብ ይረዳል። እሱም ለእነሱ ብሎ ነው የመጣው፣ እነሱም ለእሱ ነው የተጨነቁለት። በዚህ መካከል የአህመድን ውድ ማንነት እንመለከታለን በዚህ መጠን ዝምድና የሌላቸው ብዙ የማይታወቁ በሀዲምነትና በጓደኝነት የያዛቸውን ሁለት ሰዎች አንዱ ለአንዱ ህይወት እስከ መሰጣጠት ደረጃ ድረስ እንዲዋደዱ ያደረገው የአህመድ መልካም ራህመት ነበር። የእርሱ ገመድ በማሚና በነ ኢምራን በማሚና በነጋሽ አክመል በነ ኢምራንና በነጋሽ አክመል ውስጥ አንዳቸው አንዳቸው እንደ ተሞቱባቸው! እንደሞቱባቸው ያደረጉት ትንቅንቅ በሙሉ አህመድ በመሃከል ማዕከላዊ ትስስር ሆኗቸው ፍቅር በመሰረቱ እንደሆነ ለማንም ግልጽ ነው። ብቻ እነሱም ተባሳጭተዋል። ማሚም ኤልያስ ጋር ስህተት ብሎ መጥቷል። እማ የበራቸው ደጃፍ ላይ ሆነው በጠቆማት በጠቆማት መሰረት ሳትለፋ እንዲታገኛቸው መርየምን እየጠበቋት ነው። እሷም ብዙ አላስጠበቀቻቸውም። እሳቸው ከሰዓት በፊት ቀደም ብለው ስለመጡ እንጂ እሷ በሰዓቷ ደርሳለች። ዝሁር ሰግዳያ ወጥታ ሰባት ተኩል እዚሁ ከተፍ ብላለች። ከመጣችበት ውድ መኪና ወርዳ ለሰላምታ እጇን ስትዘረጋ አይተዋት አያውቁምና ግራ ገባቸው። ኦማ ልክ እንደ አንድ ወጣት ወንድ በመሬም ውበት ድንዝዝ ብለው ቀሩ። በሚያዩት ነገር አይናቸውን እንኳ ሊያምኑት አልቻሉም። አንቺ ነሽ መሬም? ሲሉ ጠየቋት። እሷም በአዎንታ አረጋገጠችላቸው። ባይሆን ኖሮ ይህች ነች መሬም ቢባሉ በፍጹም አያምኑም ነበር። መሬም ልዕልት የምትመስል ውብ ሴት ናት። እጅግ ከሚያበሩ ውብ ኮከቦች ላይ ተጨልፋ የተሰራች ነው የምትመስለው። መላ ቁመናዋ፣ መልኳ፣ ውበቷ፣ ቃልዋ፣ ንግግሯ፣ እይታዋ፣ ፈገግታዋ ሁሉ ልብ ያደነዝዛል። ኡማ ገና ሲያዩዋት የሱላይማንን መርሳት ደግመው ደጋግመው ተቆጩ። አንቺን የመሰለች ልዕልት መርሳቶ በፍጹም አልተዋጠላቸውም። ብቻ ኡማ ይህንን ውድ የሆነ የአድናቆት ስሜታቸውን በውስጣቸው መሸሸግ አልቻሉም። ቃላቸውን አውጥተው እንዴት ያለሽ ውብ ነሽ! አላህ እንዴት አድርጎ ነው የቀኘሽ? የውበትን ቅኔ ባንቺ ላይ አፈሰሰ ብለው ልክ እንደ አንድ ጎረምሳ አቀማጥለው አደነቋት። መሬምም በጣም ስላፈረች በመሽኮርመም በሀይባ ስሜት አጎነበሰች። ኦማ ይገባሻል ብለው ደጋገሙላት። ይገርማል። የመሬም ውበት ማንም ላየው ሰው የማያጠያይቅ የማያከራክር ነገር ቢኖር እጅግ ውብ ነች። ኡማ ከመሬም ጋር ሰላምታ ከተለዋወጡ በኋላ ወደ መኪናው ዘለቁ። በመኪና እየሄዱ ወደ ሆቴል አቅራቢያ መሬም ደግሞ ጠየቀቻቸው፣ ደግማ ጠየቀቻቸው። እንዲህ አለች። ኡማ ስላገኘሁት በጣም በጣም ነው። አላውቅም በቃ ምን ብዬ ልግለጹለት እንደምችል አላውቅም። እርስዎን ምን ብዬ እንደምገልጽለት አልችልም አላውቅም። እርስዎን ገና ሳይ የሆነ ሱላይማንን ያገኘሁት ከእርሱ ጋር የተገናኘሁ ያክል ነው የተሰማኝ። ሰማይና ደግሞ የእናት ረሃብ ስላለብኝ እናትነትን ስላገኘሁት ደስ ነው ያለኝ። ልክ በቃ በአእምሮዬ እንደሳልኩት አይነት ሴት ነት አለች፣ በደስታ እየተፍነከነከች። በመቀጠልም ታዲያ ሆቴል ከመድረሳቸው በፊት የሱሌይማንን ድምጽ በስልክ አያሰሙኝም አለቻቸው። እማ ደነገጡ፣ ተሸበሩም ጭምር የሚያደርጉትን እንዲያጠፋችው ስታይ እንዲያጠፋች ስታይ እኔ አይደለሁም እኮ አይዞት፣ እኔ አላወራሁም እኮ እርሶ አድርገውት አርሶ እያወሩት ነው መስማት ብቻ አለች። ኦማ ሚሉት ነገር ስለሌላቸው በድንጋጤ ተሞልተው እሺ እሺ እሺ ልደውልለት እሺ አሉ። እንደሚያነሳው አያውቁ ደውለውለት የሶላይማን ስልክ ጠራ። መሪም ኦማም ድንግጥ ድንግት አሉ። ምክንያቱም የሶላይማን ስልክም ያለው ኦማ ኪስ ውስጥ ነው። ጆሮአቸው ላይ እየተደወለ ኪሳቸው ላይ ይጠራል። ውድና የተከበራችሁ የቻናል ቤተሰቦች ክፍል ሰላሳ በዚህ የተጠናቋል። በክፍል ሰላሳ አንድ እስከምንገናኝ ድረስ ለነበረን ቆይታ ከልብ አድርጌ አመሰግናለሁ። በያላችሁበት አለ ሰላማችሁን ብዝት ትርፍ ያደርግልኝ እያልኩኝ በዚህ ሁለት ሰናበታችሁ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ነባሮች ደግሞ ላይክ ሸር እያደረጋችሁ እንዲሁም ሀሳብ አስተያየት ካለ ኮሚንት ላይ ያስቀምጡልኝ። እንግዲህ የሱሌይማን ስልክ ያለው ኦማ ጋር ነው። እሳቸው ግን በጣም ስለደነገጡ መሬም ደዌ ስትላቸው ቀጥታ ሲደውሉ ስልኩ ደግሞ እሳቸው ጋር ስለሆነ እየጠራ ነው ማለት ነው። ምን ይፈጠራል የሚለውን በክፍል በከፈል ሰላሳ አንድ የምናይ ይሆናል ምክንያቱም ሱሌይማን ያለው አሁንም ሐኪም ቤት ነው። ከሐኪም ቤት አልወጣም። ኦማ ግን በጣም ግራ ስለገባቸው ብቻ ነው መሬም ያለችውን ነገር የተገበሩላት አማራጭ ስላጡ ብቻ ነው እንጂ ስልኩ ያለው እሳቸው ጋር ነው ማለት ነው። ቤተሰብ እንግዲህ ይህንን ነገር ደግሞ ክፍል ሰላሳ አንድ ላይ ፍንትው ብሎ የምንሰማው ይሆናል ብዬ አስባለሁኝ። ሀሳብ አስተያየት ካለ ኮሜንት ላይ ያስቀምጡልኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።